የሆነ ፕሮግራም አለብኝ። ደስ የሚል ፕሮግራም ልንል ነው። ሰላም የተከበራችሁ፣ የተወደዳችሁ ቻናል ቤተሰቦች መሰለኝ ትናንት ናን ምን አይነት ምን አይነት በየአይነት ሆኗል። ተበክቷል በሻሽ ጠግሬው ነበር ግን ያው ግንባራም ስለሆንኩኝ እንደዚህ አስገረሙ እንደዚህ እና እንደተሰራው ሻሽ ጥፍ ንግ ነበር ያደረኩበት። ሰው እንግዲህ ዛሬ ወደ አንጎ ለላል ነው ማለት ነው። ተመልካቾች ምን ምን ይዘን እንደምንሄድ ምን እንደሆነ ፕሮግራሙ አሳያቸዋለሁ። አንድ ቤተሰብ ወደኛ ሊቀየጠ ነው ማለት ነው። ሰው ጸጉራችን እንደዚህ ነው የተሰራነው። በራሳችን ጸጉር ነው ዛሬ የምትፋኝ። ከዛ ደግሞ ዳቦ ደፍቻለሁ። ዳቦሽንም ይደስ ወደ ዳቦችን ሄዳ እንግዲህ ተመልካቾች የጋገርኩት ዳቦ አያችሁት። ዳቦችንን በመሶባችን ላይ እንደዚህ እናደርጋለን። ማስቀ ካሜራችን ልትገቢ ነው

እንደዚህ ነው የምሄደው እና ጠላጣል ያደርጋለሁ። አንድ ሰው ልተዋወቅ ልሄድ ነው እንግዲህ፣ ማንን እንደሆነ አሳያችኋለሁ። ፕሮግራሙ ካላችሁ ሰርፕራይዝ ነው። እንኳን እንኳ ደስ ያላችሁ በሉ። እንደዚያው ድረስ ግን ይመቻችሁ። ጉዞ ልንጀምር ነው። እንገናኛለን። እንግዲህ ተመልካቾች፣ ጉዟችንን ጀምረናል። እይት እንደምትመለከቱ እስከሆነ እየተንጠባጠብን ነው። ይሄ ጉዞ የጀመር ነው። እዚህ ጋር ደግሞ ይሄ ዞ- ዞሮ አንድ ላይ ስንሰበሰብ ችግር የለውም። እዛ ስንሰበሰብ ምን አይሄድ ፕሮግራም እንደሆነ ምን እንደሆነ ሰርፕራይዝ ለእናንተ አላችሁ። አዎ ምን እንደሆነ ታውቃለህ? ለእዛ እኮ ነው እና መንገዳችንን ጉዟችንን ጀምረናል እና ስድ ይሄ ብርድ ባይነካው ለኛ ምን ያህል ጥቅም እንደሚሰጠን ከባድ ጥቅም ነበረው። ግን ይሄው እንደዚህ ለማንኛውም ማድረግ አንችልም። ነው ነው ሌላ ምንም